የሙሴ ድልድይ ቀይ ባህር ላይ የሚገነባው አስደማሚ ድልድይ አረብና አፍሪካን የሚያገናኘው ገመድ። ከሰሞኑ የወጣ አንድ መረጃ አህጉራችንን አፍሪካን በዓለም መነጋገሪያ አድርጓታል። ይህ መረጃ ታዲያ ከዚህ ቀደም እንደለመድነው የረሃብ የግጭት አሊያም የመፈንቅለ መንግስት ጉዳይ ሳይሆን የአፍሪካ አህጉርን በበጎ ጎኑ የሚያስጠራ ታላቅ ፕሮጀክት ነው። ይህ ፕሮጀክት አፍሪካን በበጎ ጎኑ ከማስጠራት ባለፈ የዓለምን አካሄድ ጭምር ሙሉ ለሙሉ ሊቀየር የሚችል ከፍተኛ ወጪንም የሚጠይቅ እቅድ ነው። ሰላም ጤና ይስጥልን የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? ከላይ ያነሳነውን ጉዳይ ስትሰሙ ዛሬ ደግሞ ስለምን እየተወራ ነው ልትሉ ትችላላችሁ። የአፍሪካን የጠለሸ ስም ይቀይራል፣ የዓለምን የፖለቲካና የንግድ አካሄድ ጭምር ያስተካክላል የተባለለት ይህ ፕሮጀክት ለረጅም ጊዜ የተጠበቀው የሙሴ ድልድይ ነው። በዛሬው ጥንቅራችንም ስለዚህ ድልድይ የምንላችኋለን። እስከ ፍጻሜው አብራችሁን ቆዩ።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 ተጠቅመናል። ባለ አንድ መኝታ 451 ሺ ብር፣ ባለ ሁለት መኝታ 783 ሺ ብር፣ ባለ ሶስት መኝታ 980 ሺ ብር እንዲሁም ባለ አራት መኝታ 1 ሚሊዮን ብር ከፍለው አሁኑኑ ይመዝገቡ። እርስ 32 ብቻ በ3 በሶስት ዓመት መክፈል ከቻሉ እኛ ደግሞ 60 የባንክ ብድር አዘጋጅተናል። ዝቅተኛው ለን ለምትፈልጉ ደንበኞቻችን ታላቅ የምስራች አለን። መግዛት ያሰባችሁ እስክሪኑ የባለው ስልክ አሁኑን ደውላችሁ መመዝገር ትችላላችሁ። የሙሴ ድልድይ ለረዥም ጊዜ እቅድ ተይዞለት የቆየ አሁን ላይ ግን ወደ ሥራ ሊገባና ሊጀመር ጥቂት ጊዜያት ብቻ የቀሩት ድልድይ ሲሆን ይሄ ድልድይ የአፍሪካ አህጉርን ከኤዥያ ጋር በቀጥታ የሚያገናኝ አራት ቢሊዮን ዶላር ወጪ የሚደረግበትም ድልድይ ነው። በቀይ ባህር ላይ የሚሠራው ይሄ ድልድይ በምዕራባውያን ሀገራት ዘንድ መነጋገሪያ የሆነ ሲሆን ትልልቅና አስደማሚ ግንባታዎችን በመሥራት የሚታወቁት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጭምር በአፍሪካና የአረብ ሀገራት ትብብር የሚሰራው ይሄ ድልድይ እንዳስደነገጣቸው የሚያሳዩ መረጃዎችም እየወጡ ነው። አፍሪካ ለረዥም ዓመታት ተቀባይ እንጂ ገንቢ ሆና ታይታ የማይታወቅ ሲሆን፣ አሁን ግን ራሷን ችላ ታላቅ ፕሮጀክትን ልትሰራ አቅዳለች። ዝም ብሎ ፕሮጀክትም ሳይሆን ሁለት ግዙፍ አህጉራትን የሚያገናኝ ታላቅ ድልድይ እንጂ። የሙሴ ድልድይን ማን ይገነባዋል? የመጽሐፍ ቅዱሱን የሙሴ ታሪክ መነሻ በማድረግ የታቀደው የዚህ ፕሮጀክት ዋነኛ ጠንሳሾች ሳኡዲ አረቢያና ግብጽ ናቸው። የሳውዲ አረቢያው ልዑል አልጋ ወራሽ ሳልማን ይህን ፕሮጀክት በፈረንጆቹ የዘመን ቀመር በ2016 ይፋ ያደረጉት ሲሆን ላለፉት ዓመታትም በዚህ ፕሮጀክት ዙሪያ በርካታ ጥናቶችና ምርምሮች ሲደረጉ ቆይተዋል። አሁን ላይ ታዲያ የግብፁ የትራንስፖርት ሚኒስተር ካሚል አልዋዚር ሁሉም ጥናትና ምርምር ተጠናቆ እቅዱም አልቆ ወደ ሥራ ሊገባ መሆኑን ይፋ አድርገዋል። ድልድዩ የሳውዲ አረቢያውን ራስ አሚድ ግዛት ከግብፁ የመዝናኛና የሪዞርት ከተማ ሻርማል ሼክ ጋር በቀጥታ የሚያገናኝ ሲሆን የአፍሪካና ኤዥያ ሀጉርም በምድር የሚገናኙበት የመጀመሪያው ድልድይም ይሆናል። የአፍሪካ ሀጉርን ከኤዥያ ሀጉር በተለይም ከአረቡ ዓለም ጋር የማገናኘት እቅድ በፈረንጆቹ 1988 የታቀደ ሲሆን የምዕራባውያን ሀገራት ሴራ፣ የውስጥ ችግሮችና የፋይናንስ አቅም ማነስ እቅዱ በታሰበለት ጊዜ እንዳይሰራ አድርጎታል። ምን አይነት ድልድይ ይሰራል? 30 ማይል አሊያም 48 ኪሎ ሜትር የሚረዝም ድልድይ በዓለም ፖለቲካም ሆነ በሃይማኖታዊ ጉዳዮች ታላቅ ስፍራን በያዘው የቀይ ባህር ላይ ይዘረጋል። ይህ ድልድይ ታዲያ እንዲሁ ዝም ብሎ ድንጋይ መደርደርና ድልድይን መስራት ብቻ ሳይሆን የአርክቴክቸርና የኢንጂነሪንግ አቅምን የሚፈልግ ታላቅ ድልድይ ነው። አትችሉም ሲባሉ ለኖሩት የሁለቱ ሀገራት ዜጎችም የኩራት ምንጭ ሊሆን የሚችል ድልድይ ነው። ገንዘቡ ከየት ይመጣል ለዚህ ትልቅ ድልድይ ግንባታ አራት ቢሊየን የአሜሪካን ዶላር የሚያስፈልግ ሲሆን ይህን ደግሞ ሳዑዲ አረቢያ ሙሉ ለሙሉ ለመሸፈን ቃል ገብታለች ይህ ፕሮጀክት ከአይኤምኤፍ፣ የዓለም ባንክና ከምዕራባውያን ሀገራት ብድርም ሆነ እርዳታን ሳይጠይቅ የሚሠራ ፕሮጀክት ነው የአፍሪካና አረብ ሀገራትን ፕሮጀክቶች ለነሱ እንዲሆን አድርገው ሲሰሩ የቆዩት ምዕራባውያን ሀገራት የአሁኑን እቅድ እንደሚቃወሙት የሚጠበቅ ሲሆን፣ በተለይም በሁለቱ አህጉሮች መካከል የሚደረግ ትብብር ለምዕራባውያን ሴራ የማይጠቅም መሆኑ ተቃውሞ እንዲነሳበት ያደርጋል። የድልድዩ ጠቀሜታዎች የነዳጅ ሀብቷን በተለያዩ ፕሮጀክቶች ላይ በማዋል አዲስ የገቢ ምንጭ ለማግኘት ያቀደችው ሳውዲ አረቢያም ይህን ፕሮጀክት ስትሰራ ዝም ብላ ሳይሆን ኒዮም ሲቲ ከተባለው ታላቅ ፕሮጀክት ጋር እንዲገናኝ በማድረግም ጭምር ነው። ግብጽም ብትሆን አፍሪካን ከአረቡ ዓለም ጋር ለማገናኘት በምታደርገው ጥረት ውስጥ ይህ ድልድይ ታላቅ ሚና ይኖረዋል። ድልድዩ በአፍሪካና የአረብ ሀገራት ትብብር ውስጥ የመጀመሪያው ነው የተባለለት ሲሆን፣ ሁለቱን ሀገራት የሚያገናኙ በርካታ ትልልቅ ፕሮጀክቶችም ለወደፊቱ የታሰቡ ሲሆን፣ እነዚህ ፕሮጀክቶች የቀይ ባህር ቀጠናን ታላቅ የማድረግ አቅምም አላቸው። በአረብ ሀገራት በአፍሪካ መካከል የሚደረገው የንግድ ግንኙነት በመርከቦች ላይ የተመሰረተ ሲሆን ለዚህ ደግሞ በየቀኑ ከፍተኛ ካርጎ መርከቦች በሁለቱ አህጉራት መካከል ይመላለሳሉ። አሁን ላይ በሁለቱ አህጉራት መካከል የሚገነባው ድልድይ ግን ይህን ችግር በመቅረፍ የንግድ እንቅስቃሴውን ፈጣን ያደርገዋል። ከአፍሪካ ወደ ኤዥያ ከኤዥያ ደግሞ ወደ አፍሪካ በመምጣት ጉብኝት ማድረግ የሚፈልጉ ሰዎች ከዚህ ቀደም አውሮፕላንን አሊያም መርከምን መጠቀም የግድ ይላቸው ነበር። አሁን ላይ ግን ይሄ ሁሉ ቀርቶ በመኪና ጉዞ ከአንዱ አህጉር ወደ ሌላው አህጉር በመጓዝ ጉብኝት ማድረግ ይቻላል። ከአፍሪካ አህጉር ተነስተው በየዓመቱ ወደ ሳውዲ አረቢያ ሀጅ ለሚያደርጉ በሚሊዮኖች ለሚቆጠሩ የአፍሪካ አህጉር ሙስሊሞችም ይህ ድልድይ ያለው ጠቀሜታ እጅጉን ከፍ ያለ ነው። በድልድዩ ግንባታ ወቅትም በርካታ አፍሪካውያን በዚህ ፕሮጀክት ላይ በመሳተፍ የሥራ ዕድልን ያገኛሉ። የዓለም ምላሽ ምን ሊሆን ይችላል? ይህ ድልድይ ሲገነባ የአፍሪካ ሀገራትን ከአረቡ ዓለም ማገናኘቱ ለሁለቱ አህጉራት ታላቅ ስኬት ቢሆንም የምዕራቡ ዓለም ግን ጉዳዩን ዝም ብሎ ይመለከታል ማለት አይደለም። የአፍሪካና የአረብ ሀገራት መስራት አይችሉም፣ ራሳቸውን የማቋቋም አቅማቸውም አነስተኛ ነው ሲሉ የቆዩት የምዕራባውያን ሀገራት ይህን ፕሮጀክት ሲመለከቱ ከዚህ ቀደም ሲነዙት የነበረው ፕሮፓጋንዳ ስለሚከሽፍ ፕሮጀክቱን በበጎ ጎኑ የማየት እድላቸው አነስተኛ ነው። በተጨማሪም ከምዕራቡ ዓለም ድጋፍና እርዳታ እንዲሁም ብድር እየወጣች አፍሪካ አስጊነች ብለው ስለሚያስቡ ሁሌም አፍሪካ በምዕራባውያን እርዳታ ስር እንድትቆይ ይፈልጋሉ። አፍሪካ ለትብብር ወደ ምስራቅ መመልከቷም ከመቶ ዓመታት በላይ አፍሪካን ጠርንፈው የያዟት ምዕራባውያን ሀገራት አፍሪካ አመለጠችን በሚል መንጫጫታቸው ማይቀሬ ጉዳይ ነው። ፕሮጀክቱ ዝም ብሎ ፕሮጀክት ብቻም ሳይሆን አፍሪካ ካሁን በኋላ ተቀባይ ብቻ ሳትሆን የራሷን እድል በራሷ የምትወስን እንደሆነችም ጭምር ይታይበታል። ቀይ ባህርን የሚቀይረው ድልድይ በአፍሪካ እስያና አውሮፓ መካከል ያለውን ግንኙነት በሚመለከት የሚገኘው ስትራቴጂካዊ አቀማመጥ ቀይ ባህርን የዓለም አቀፍ ንግድና የጦር ኃይል ማዕከል አድርጓታል። በተለይም በስዊዝ ባህረ ገብና በባብ ኤልማንዴብ ወሽመጥ ያለው ቁልፍ አቀማመጥ ይህንን አካባቢ ለተለያዩ ሀገራትና ኃይሎች የፖለቲካና የስትራቴጂ ትኩረት እንዲስብ አድርጓል። ቀይ ባህር በዓለም አቀፍ ንግድ ረገድ ቁልፍ አካባቢ ነው። በስዊዝ ባህረ ገብ የሚደረገው ንግድ በአውሮፓ አሲያና አፍሪካ መካከል የሚደረገውን የንግድ ልውውጥ ያሳልጣል። በተጨማሪም በአካባቢው የሚገኙ የተፈጥሮ ሀብቶች እንደ ዘይትና ጋዝ ለሀገራትና የውጭ ኩባንያዎች ትልቅ የኢኮኖሚ ጥቅም ያስገኛሉ። ቀይ ባህር በፖለቲካ በኢኮኖሚና በወታደራዊ ስትራቴጂ ረገድ ከፍተኛ ጠቀሜታ ያለው አካባቢ ነው። የአካባቢው ሀገራትና የዓለም አቀፍ ኃይሎች በዚህ አካባቢ ላይ መሠረታቸውን ለማስፋት በመስራት ላይ ሲሆኑ፣ ይህ የኃይል ሚዛን ትግል የአካባቢውን የፖለቲካና የኢኮኖሚ ውስብስብነት ያሳያል። በቀጠናው በሚገኙ ሀገራት ቀይ ባህርን ለመጠቀም የጋራ ስምምነቶችና በትብብር በጋራ ለመስራት እስካልተደረሰ የየቀጠናው ሀገራት ትግል ወደ ተጨማሪ ግጭት ሊያመራ ይችላል። አሁን ላይ ይህ ድልድይ መሰራቱ ከየትኛውም የዓለማችን የባህር ክፍል በላይ ቀይ ባህር ስትራቴጂካዊ እና በሁሉም ሀገራት ተፈላጊ እንዲሆን ያደርገዋል። ድልድዩ በአፍሪካ ቀንድ ላይም ተጽዕኖ ይኖረዋል። ኢትዮጵያን፣ ኤርትራን፣ ሶማሊያን እና ጅቡቲን ያቀፈው ና በአፍሪካ አህጉር ምስራቃዊ ክፍል የሚገኘው የአፍሪካ ቀንድ ክልላዊ ና ዓለም አቀፋዊ ኃይሎች አይናቸውን የጣሉበት አካባቢ ነው። ቀደም ሲል ይህን አካባቢ ዋና ትኩረታቸው አድርገው የነበሩት እንደ አሜሪካ ና ቻይና ያሉ ሀያላን የነበሩ ሲሆን አሁን ግን የአፍሪካ ቀንድ ለአዳዲስ ተወዳዳሪዎች ወሳኝ የፉክክር ሜዳ ሆኗል። ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ቱርክ፣ ኳታር፣ ኢራን ና ግብጽ በአፍሪካ ቀንድ ጥቅሞቻቸውን በአካባቢው ለማስጠበቅ እየተንቀሳቀሱ ያሉ ዋና ቀጠናዊ ተዋናዮች ናቸው። በአሁኑ ጊዜ አሜሪካን፣ ፈረንሳይ፣ ጃፓንን፣ ቻይናን፣ የተባበሩት አረብ ኤምሬትስንና ቱርክን ጨምሮ 11 ሀገራት በቀይ ባህር ዳርቻ ላይ የጦር ኃይል ሰፈር አላቸው። እዚህ የመገኘታቸው ምክንያት እንደ የሀገራቱ ይለያያል። ይሁንና የቅርብ ጊዜ ጂኦፖለቲካዊ ክስተቶች የአካባቢውን ስትራቴጂካዊ ጠቀሜታ በማሳደጉ ቀይ ባህር ታላቅ የኃይል ሽኩቻ ምህዋር መሆኑ ግልጽ ሆኗል። አሁን የድልድዩ መሰራት ኢትዮጵያ ላይ ጭምር ተጽዕኖ ይኖረዋል። ውድ ቤተሰቦቻችን የዛሬው መሰናዷችን ይህን ይመስል ነበር። መሰናዶውን ከወደዳችሁት ላይክ፣ ሀሳብ አስተያየት ካላችሁ ኮመንት። መሰል መሰናዶዎች እንዲደርሷችሁ ቻናሉን ሰብስክራይብ ማድረግ አይርሱ። ሰላም በምድራችን ላይ ይስፈን። ሰላም